የማንም ሳትሆን የትም ከማንም የነበረችን ሴት አሁንማ በጌታ ሆናለች፣ አሁንማ ታጥባ ታጥናለች ብለህ የምትቀበላት ትህትናን የማታውቅ አመፀኛ የሆነችን ወዳኩ አይደለም አባቷ ገፍቷት ነው፣ እናቷ በድላት ነው እያልክ የልጆች እናት የምታደርጋት ለቃልህ መገዛት፣ ቃልህን መጠበቅ፣ ፈቃድህን መፈጸም፣ አላማህን ማገዝ የማትፈልግን ሴት ታግሰ የምታገባት። እኔ የምለው አንተ የምትመሰረተው እንደዚህ አይነት ሰብሳቢ ጠባቂ ያጡ ሴቶችን የሚያነሳ ግብረሰናይ ድርጅት ነው ወይንስ ሀገር የምትገነባበት ማህበረሰብ የሚሰራበት ቤተሰብ የሚመሰረትበት ትዳር ተቋሙ ነው እስ ስለዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው ዮጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጥብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዜቶችን ብቻ ተጠቅሜ ነው የማዘጋጀው። ይህን ሳሙና ስናዘጋጅ ምንም አይነት ሳሙናችንን ፋንሲ ማድረጊያ ተወዳጅ እንዲሆን አረፋ እንዲያወጣ እንዲጉረፈረፍ ደረቅ እንዲሆን ረጅም ጊዜ እንዲያገለግል ብለን የምንጨምርበት ኬሚካል የለም። ከዚህም የተነሳ እነዛን ኬሚካሎች በማስቀረታችን ቆዳችን፣ ፀጉራችን ተፈጥሯዊ ወዙን በቀላሉና በፍጥነት እንዲመልስ አግዘ ነዋል ረድተ ነዋል። በ175 ግራም ተዘጋጅቷል። 300 ብር ይሸጣል። የምታገኝበትን የጉግል ማፓድራሻ እዚህ ቪዲዮ ስራ አስቀምጠልህና ያንን የጉግል ማፓድራሻ ጉግል ማፕ ላይ ኮፒፔስት ሰርች ብታደርገው እዚሁ አዲስ አበባ ውስጥ ሜክሲኮ፣ በተለምዶ ሜክሲኮ ኮሜርስ የሚባለው አካባቢ ሄደህ ታገኘዋለህ። ዮጌ ገላ ሳሙና ብትላቸው ይህንን በመቶ ሰባ አምስት ግራም ያዘጋጀውን ሳሙና ሶስት መቶ ብር ይሸጡልሃል። እኛ እንደተጠቀምንበት አንተም እንደተጠቀምበት እንመክርሃለን። ከዛ ባሻገር ደግሞ ይህንን የአባወራ ዩቱብ ቻናል ታግዛለህ ማለት ነው። በተለይም ትውልዳችን ላይ የተነጣጠረውን ይበልጡንም ደግሞ ወንዶቻችንን አልጫ ለማድረግ የሚሰራውን ስራ በመቀልበሱ ረገድ ታግዘናለህ። ጀግናው እንዴት አለ። ከዚህ በፊት እንግዲህ በተደጋጋሚ ምን አይነት ሴት ከምን አይነት ሴት ጋር መጋባት እንዳለብህ ምን አይነት ሴት መምረጥ እንዳለብህ አንተ ትወስናለህ። ግን ምንድነው አላማ ከሚለው ጋር በተለይም ደግሞ ጥንቃቄ ማድረግ ካለብህ የሴት ምርጫ ጋር የተለያዩ ቪዲዮዎችን ሰርቻለሁ። በቅርብም ከምትጋባት ቤተሰብ ጋር ምን አይነት ለወንድ ያላቸው ዝንባሌ ለወንድ ያላቸውን አመለካከት ምን አይነት እንደሆነ እንድትመረምር ጠቁሜያለሁ። ነገር ግን ምን አይነት ማህበረሰባችን ውስጥ አሁን እኛ የምናድግበት ማህበረሰብ ውስጥ መንፈሳዊ አመለካከት ያላቸው ሰዎች በላቸው አጉል ዘመናዊ ነን የሚሉ ሰዎች ጋር ብትሄድ በተለይ ወንዱ በተለይ ወንዱ ምን አይነት ሴት መምረጥ እንዳለበት ከሞላ ጎደል በግልጽ በግልጽ ማለት ብሩታል የሆነውን ትሩዝ የሚነግረው ሰው የለም። ምናልባትም እነዛ የሚናገሩት ሊመክሩት የሚፈልጉት ሰዎች ራሳቸው ራሳቸው የወደቁበት ስንፍና አልጫነት ስላለ እራሳቸው ማጋለጥ ስለማይፈልጉ ትውልዱን ይህንንና ይህንን ብታደረግ ብሎ አይመክሩትም። በቃ እንዲገባበት በውርድ ንብር እንዲገባበት። ከዛ በኋላ ያው እንደዚህ እኮ ነው እኛም እኮ ታገሰን ይኖር ነው እንደዚህ ነው እኛም የምንኖረው እኮ እንደዚህ ነው ያለ ነው፣ እንግዲህ ቻላ አድርገህ ኖር፣ እንግዲህ ትዳር መስቀል ነው እየተባለ ይገፋል። በዛ ውስጥ ያ ወደ ልዕልና ወደ ኤክሰለንስ የተጠራ ወንድ፣ የተሰጠውን ጸጋ ጽድቅ ይሰራበት ዘንድ የተጠራ ወንድ አልጫ ሆኖ ካገኘ በልቶ ካጣ ተደፍቶ የሚያድር ለባርነት የተስማማ ለባርነት የተመቸ ሆኖ ይቀራል። ከእነዚህ ታዲያ እንደዚህ አይነት እድሎችን እንደዚህ አይነት ላይክ አደጋዎች ውስጥ ከሚከቱት ምክሮች አንዱ ታዲያ ምንድን ነው? ሴትን ይተዋወቃል ሴቷ እንደዚህ ነች ሴቷ እንደዛ ነች ይባላል። ሴቷ ምን አይነት ነች? አይ ድሮ እንደዚህ ነበረች ድሮ እንደዚህ አይነት ሴት ነበረች፣ አሁን ግን ተመልሳለች። አሁን ግን ተመልሳለች ማለት ምን ማለት ነው? ያቺ ሴት ከትላንትና ግብሯ ተመልሳለች፣ የትላንትና ግብሯን ትታለች ስለተባለ ልቧ ተመልሷል አካላዊ እግሯ ተሰብስቧል ቢባል ልቧ ተሰብስቦላታል? ምን ያክል እርግጠኛ ነህ? እንደዚህ አይነት እንደዚህ አይነት ሴቶችን ስታገኛቸው እንድትታገሳቸው የሚመክሩ ሰዎች ምን አይነት ሰዎች ናቸው? ምን አይነት ሰዎች ናቸው? አንተ ደክመ አፈርድቤ ግጠህ የገነባኸው ማንነት ግን ሀብት ንብረት አይደለም፣ ስብእናህን ቷርድስ ኤክሰለንስ ያመጣኸውን ስብእና ስትወድቅ ስትነሳ ቆይተህበት አሁን የደረስክበት አሁን የደረስክበት ልዕልና ላይ ሆነ ልታግዝ ልትራዳ የሚገባህን ወይም ልታግዝ ልትራዳህ ያላትን ሴት ከማግኘት ይልቅ ወይም ፈልጎ ከማግባት ይልቅ እንደዚህች አይነት ሰዋን ሴት ታግሰ ተቀበላት የሚሉት ምክር ምን አይነት ምክር ነው? እውነት አንተን የሚጠቅም ነው? ማህበረሰብን የሚጠቅም ነው? ከአንተና ከእሷ የሚገኙ ልጆችን የሚጠቅም ነው? የምታፈሯቸው ልጆች የሚጠቅም ነው? አመፀኛ ሴትን አሁን ለምሳሌ ባለፈው የጠቀስኩልህ ከምትኖርበት ቤተሰብ ካደገችበት ቤተሰብ ወይም ደግሞ ዙሪያ ካሉ ዘመድ አዝማዶች ዘንድ ወንድ የማይከበር ከሆነ ወንድ የሚናቅ ከሆነ፣ ለወንድ ያላቸው ቦታ በጣም ኢምንት ከሆነ እንኳን ያገቧቸውን እንኳን የወለዷቸውን አባቶች እና ባህሎች አይደሉም ለልጆቻቸው እንኳን ምንም ክብር የሌላቸው ከሆነ እነዛ ሴቶች ከነዛ ሴቶች መካከል የተገኘች ሴት ልጅ አንተን አክብራ የመኖር እድሏ ዝንባሉ በጣም ጠባብ ነው። በጣም ምንም እንኳን የእነሱን ግብራቸውን ብትጠላውም እንኳን ከልጅነት ጀምሮ ያደገችበት ያየችው ደመነፍሷ ነፍሷ የቀዳው እዛ ሰብ ሰብኮንሽነስ ጭንቅላሱ ተቀርቶ የተቀመጠው ሁሉ እሱ ስለሆነ አንተን ካገባች ከተወሰነች ጊዜ በኋላ ከተወሰነ ጊዜ በኋላ ትክክለኛ ማንነቷ ይገለጣል። እና ምን ታመጣለ እና ምን ይሆናል የሚል መልስ ይጀምራል። የምን እንዴት መልስ ይጀመራል? ማለት ንግግር ይጀመራል። የምን እንዴት ንግግር ይጀመራል? እኔት ደግሞ አንተ ከምስኪንነት ካልወጣህ እኔ ይሄ ነገር ለምን ሆነ ብዬ ብጠይቅህ፣ ሄኖክ ወዳኮ አይደለም። አባቷኮ እንዴት አይነት ክፉ ሰው መሰለ። አባቷኮ እንዴት አይነት ሰካራም ሰው መሰለ። አባቷኮ እንዴት አይነት ተደባዳቢ ሰው መሰለ። አባቷኮ እንዴት አይነት ሴሰኛ ሰው መሰለ። አባቷኮ እንዴት አይነት ዋቴቨር። ምን አገባኝ እኔ? ምን አገባህ አንተስ? ምን አገባህ? እሷ ዛሬ ለሆነችው እሷ ዛሬ ለደረሰችበት ነገር አንተ ተጠያቂ ነህ? አባቷ እንጂ። ዜን አባቷ ላጠፋው ጥፋት አንተ ምን ቤት ነህ አካካሹ ካሳ ከፋዩ አንተ ምን ቤት ነህ? ወዳኳ አኳ አይደለም ትለኛለህ። ወዳ አይደለም ዘን ዋት እሷ ወዳ አይደለም። አንተ ወደህ የምትገባበት ለምንድን ነው? እሷ ወዳ አልመጣችም እዚህ ህይወት ላይ። ወዳ አላሳየችም ይሄንን ጠባይ ጣባይ፣ ወዳ አላሳየች ይሄንን ስነ ምግባር። አንተ ግን ወደህ የምትገባበት እዚህ ድጥ ውስጥ ለምንድን ነው? የምትመሰርተው እኮ ጤናማ ጠንካራ የሆኑ ልጆችን ገንብተ ነገ ሀገር መሪ ሃይማኖት መሪ ሰው ሐኪም ልታረጋቸው ነው፣ እነዛን ልጆች ሰው የሚያክሙ ሰው የሚያድኑ በስጋዊም ሆነ በመንፈሳዊ ሰው የሚያድኑ ልታረጋቸው ነው። አንተ ምን ቤት ነህ? እንደዛ አባቷ ገፍቷታል እናቷ ብድላታለች ብለህ የእነሱን ልጅ የምትታደገው ው ሲጀመር ሲጀመር እንዳንተ አይነት ንክር ምስኪን ሰው መታደግ አይችልም። ይሄ የንክር ምስኪን ጸባይ ነው። በነገራችን ላይ ስልጣናችን ላይ ናናውሰድ ብያ ያሉ ይሄ የንክር ምስኪን ጸባይ ነው። ምን ማድረግ ሰው መታደግ፣ በተለይም ደግሞ ሴት መታደግ ምን አገባህ? ራስ ግን እኮ መታደግ ማትችል ሰው ነህ። በወንድነት ቁና ብትሰፈር ጎድለ ጭላጭ ሆነህ የምትገኝ ሰው ነህ። ከወንድነት ድርበቡ ጋር አደርስም። እዚህ አንተ ማን ነዛ ያችን ሴት የምትታደጋት? መንፈሳዊነት ኧረ እባክህ፣ አይደለም፣ አይደለም። እንደዚህ አይነት መንፈሳዊነት የለም። ራስን እሳት ውስጥ እየከተቱም እንደዚህ አይነት መንፈሳዊነት የለም። በኋላ ልታማር፣ በኋላ ተስፋ ልትቆርጥ ነው። እሷን መታደግም እሷ ትድግና አያስፈልጋትም የሚታደጋት ሰው የለም ሊኖርም አይገባም እያልኩኝ አይደለም ግን በእርግጠኝነት እንዳንተ አይነት ንክር ምስኪን ወይም ምስኪን ወንድ ያችን ሴት መታደግ አይችልም ያችን ሴት መታደግ የሚችሉ ሰዎች አሉ አቅም ያላቸው ሰዎች አሉ ለነዛ ተውላቸው አይመለከተ ወደ አይደለም እኮ አባቷ እኮ ገፍቷት ነው ወንድሟ እንደዚህ አድርጓት ነው እናቷ በድላት ነው ከልጅነት ጀምሮ እንደዚህ አድርግ አሳድጋት ነው ወደ አይደለም ልጅቷ እንደዚህ ነች እናንተ ምን ቤት ነ እሷ ወዳ እንደዚወዳ ሳትሆን እንደዚህ ሆነች። አንተ እያወቅህ እየተነገረ እየሰማ እያየ ወዳ የምትገባበት ወደ የምትገባበት ብቻ አይደለም። ከእንደዚህ አይነት ህይወት ውስጥ ሳይፈልጉ ሳይጠይቁ ሳያማክሩ መከራ የሆነ ህይወት የምትሰጣቸው ልጆችን ከእሷ ወልደ ማለት ነው። ዋርዩ ወንድም አለም ግብረሰናይ ድርጅት እኳ አደለም እየመሰረትክ ያለው ኤንጂኦ እኳ አደለም እየመሰረትክ ያለው። እንደ ቀልዳቴው የአንተን ትዳር በመቶ ሰላሳ ሚሊዮን ውስጥ አንተ አንድ ሰው እሷም ሌላ ሰው አንድ ትዳር አንድ ጥንድነንና ኢሜንት ነው። እንደዛ ብላቴው ሀገር የምትገነባበት ጥቡ ይሄ ነው። ሀገር የምትገነባበት ጥቡ አንተ በግዴለሽነት በንዘላልነት የምትመሰረተው ትዳር ለሀገር መቅኖ ማጣት አስተዋጽኦ ያደርጋል። ለዛ ነው አሁን የምናየው መቅኖ ማጣት በመንፈሳዊ ቦታ በሌላውም በመንግስታዊ አስተዳደሩን ቦታ የምናየው መቅኖ ማጣት ትላንትና ትዳራቸውን ሀገር የምንገነባበት ጡብ ነው ብለው አርቀው ያላሰቡ ሰዎች በመሰረቱት ከነሱም በተገኙ ልጆች ፍሬዎች፣ አገር መቅኖ የምታጣው፣ ቤተ ክርስቲያን መቅኖ የምታጣው። አንተ ማነህ? ንገርኝ እስቲ፣ አንተ ማነህ? ትድግና ውስጥ የምትገባው ለትድግና የሚሆን እኮ ነገር የለም። ትድግና ውስጥ የሚገባ ሰው መጀመሪያ ራሱን መታደግ የሚችል ራሱን ለትድግና ያዘጋጀ በፊዚካል ፊትነስም በለው በስፕሪችዋል ፊትነስም በለው በሜንታል ፊትነስም በሜንታል ሬዚሊያንስም በለው ራሱን ያዘጋጀ ሰው ነው። መጽሐፍ ስለሸመደድክ እኮ መንፈሳዊ ነው ማለት አይደለም። በነገራችን ላይ ተፈተነ ነጥረ መውጣት መቻል አለብን። አዎ ዛሬ ጊዜ ችግሩ ያ ነው። ሊቅና ሊቃውንት ከተባለ ነው ያ ሰውዬ ትልቅ መንፈሳዊ ነገር ግን እያየነው ነው። በትንሽ በማትረባ በስባሪ ሳንቲም በላቂ ጨርቅ በአፍጢማቸው ተደፍተው ከራሳቸው አልፎ ሀገር ለመሸጥ የሚደራደሩ ሰዎችን እያየን ነው። ሊቀሊቃውንት ተብለው እነዚህ ሰዎች መንፈሳዊ ናቸው። አትጃጃል። አንተ እንደፈለግኩን እሺ፣ ቢያንስ አንተ እንደፈለግኩን ያው መብትህ ነው አደለ። ግን ሳይጠይቁህ እዚህ ምድር ላይ የምታመጣቸው ልጆች አታሰቃያቸው፣ ወንድም ዓለም አታሰቃያቸው። የማይሆን ስራ እሰራለሁ ብለህ አታሰቃያቸው። አንዲት በግዴለሽነት የተበደለችን ሴት እታደጋለሁ ብለህ ልጆቻችሁን አታሰቃያቸው። እሷን አትታደጋት አልልህም። እሷን ለመታደግ ከፈለክ ግን መጀመሪያ አንተ ራስህ ተቀየር። አንተ ካለህበት የንክር ምስኪንነት ማጥ ውጣ ወደ አባወራነት ልዕልናና ወደ አይደለም እኮ እያልካት ነፋረቅብኝ ስንት ጊዜ እናወራለን እንደዚህ አይነት ነገር ስንት ጊዜ ጽፌበታለሁ በዚህ ጉዳይ ላይ። ለምንድነው ተመልሳችሁ ታጥቦ ጭቃ የምትሆኑት? ለምንድነው ታጥቦ ጭቃ የምትሆኑት? ሰው የመቀየር አቅም እኮ የለም፣ በጣም ኢምንት ነው። ሰው የመቀየር አቅማችን፣ ትልቁ አቅማችን ራሳችን መቀየር ነው። እሱ እንኳን ትልቅ ቻሌንጅ ነው። ትልቅ ቻሌንጅ። አብዛኛው ወንድ ማገዶ የሚፈጅገው ራሱ መቀየር ስለማይፈልግ እኮ ነው፣ ስለማይችል። ይችላል፣ ግን አይፈልግም። አብዛኛው ወንድ ማገዶ እየፈጀብን ያለው በአሁኑ ሰዓት ራሱን መቀየር አይፈልግም፣ ግን በጣም በሚያሳዝን ደረጃ ማለት ነው። ራሱን መቀየር የማይፈልገው የማይችለው ወንድ ሰው ካልቀየርኩ ይላል፣ እቀይራለሁ ይላል። ማንንም አትቀይርም፣ ወንድም አለም ማንንም እስቲ መጀመሪያ ካልሲን ቀይር፣ ካልሲን እጠብ፣ አልጋን አንጥፋል ግን አልጋን ቀይር መጀመሪያ አንሶላ ቀይር መጀመሪያ መጀመሪያ እስቲ ያንን ስራ መጀመሪያ እስቲ ይሄ ፀባይን ቀይረው እንደዚህ አድርግ የተባልከውን እንደዚህ የተባልከውን እስቲ ቀይር። ትናንትና የምትኖረውን ሀቢት እስቲ ቀይረው ትንሽ ሰው ከመቀየር በፊት ሰው ቀይራሉ። አይደለም አይደለም። ለኔ ይቻለኛል፣ ግድ የለም ግድ የለም ለኔ ይቻለኛል፣ ለሱ ይቻለዋል ሲሉ ደግሞ ሲክቡ ይመቻል። አትቀይራትም፣ አትለውጣትም። ያውም ገና ከልጅነቷ ዳይፐር እየቀየሩላት አመፀኝነትን ከጋቷት ቤተሰቦቿ ዘንድ የወረሰችውን አመፀኝነት አንተ በ30 ዓመቷ በ25 ዓመቷ በ30 ዓመቷ አግኝታት አንተን ትቀይራለች እንጂ አንተ አትቀይራት አትቀይራት። ንገረኝ እስቲ ወንድም ማለት አንተ የምትመሰረተው ትዳር ነው ወይስ ግብረሰናይ ድርጅት ነው? የወደቁትን ሴቶች የሚያነሳ የተገፉ ሴቶችን የሚያነሳ ሰብሳቢ ያጡ ሴቶችን የሚሰበስብ ከዛ ክፉ አመላቸው ከዛ ከአመፀኝነታቸው ከዛ ሰብሳቢ ከማጣታቸው የተነሳ የማንም ሳይሆኑ የትም ከማንም ጋር ሲዞሩ ሲዘሉ ቆይተው በስተዕድሜያቸው መጨረሻ መውደቂያቸው አንተን ሲያገኙ አንተን የምታነሳቸው ንገረኝ እስኪ፣ የምትመሰርተው ግብረሰናይ ድርጅት ነው? እነዚህን የሚሰበስብ ምን ያክል ሴቶችን አኮመዴት ማድረግ ትችላለህ? ትሰበስባለህ? የሴት ልጆች አባት ነኝ፣ ወንድም አለም ሴት ልጅ ላይ ያለ ጥላቻ አይደለም ይሄ። የሴት ልጆች አባት ነኝ። አጉል አትመጻደቅ፣ የምነግርህን ስማ። ከልምዴ በሕይወት ተፈትኜ ካየሁት፣ በሰው ላይ አጥንቼ ባገኘሁት ነው የምነግርህ። ማስሬትና ዶክትሬት የሰራሁበት አይደለም። የምትመሰርተው ትዳር ነው። ትዳር ደግሞ ማለት እሷ አንተን አግዛ፣ አንተ ደግሞ አባት ወደ ጠራህ ዓላማ እየፋጠንክ እየቸኮልክ በተሰጠ ወንድነት ጸጋው መክሊቱ ላይ ሰልጥነህ በልጽገህ ጽድቅ ለመስራት ፍትህ ለማስፈን በዛም ደግሞ መንግስቱን ጽድቁን ለመውረስ እንጂ የትም የነበሩ ሴቶችን ሰብሳቢ አይደለህም። ያንን የሚሰበሰብ ግብረሰናይ ድርጅት አይደለም የምትመሰርተው። ወይም ደግሞ አባከሌ ወይም ደግሞ ፓስተር ከሌ አይዞ፣ አሁን እኮ እንደዛ እንደ ድሮ እንደምታውቃት አይደለችም። ወይም ደግሞ ድሮ እንደዚህ ነበረች እናውቃለን። ይህን ደግሞ አንተም ተረዳ። ጠንካራ ወንድ ወንድ የሚባለው ደግሞ ይሄ ነው። ብዙ ነገሮች መሻል፣ መሸከም፣ ማገዝ፣ ሚስቱን መርዳት መረዳት አለበት አይደለ? ስለዚህ ድሮ እንደዛ ነበረች። ድሮ በእርግጥ የተለያዩ ወንዶች ታውቅ ነበረ። በእርግጥ ግን አሁን በጣም ተመልሳለች። የጌታ ሆናለች። ከሰኞ እስከ እሑድ በቃ ቸርች ነች፣ ወይም ደግሞ ቤተክርስቲያን ነች። ሰንበትን አትቀርም፣ ከጻድቃን የማትቀርም፣ ከእንትን አትቀርም፣ ከእንትን አትቀርም። አሁንማ ተጠምቃ ታጥባ ታጥና። ሁ ኬርስ ምን አገባህ አንተ። አልችልም ወንድም አለም አልችልም። እንደዚህ አይነት ሰው አልችልም። ከሚችላት ከሚያኖራት ያድርሳት። ጥሩ ነው ጥሩ ተመልሳለች። ከሚያኖራት ያድርሳት። እኔ አልችልም እኔ አልችልም። በል እሷን ተሸክሞ የሚያኖር የለም እያልኩኝ አይደለም። አንተ ግን አይደለም ምስኪን እስከሆንክ ድረስ አንተ አይደለም። በእርግጠኝነትም ምንም መንፈሳዊ ነኝ በመንፈሳዊ ሕይወቴ በጣም ብዙ ነገር አኮሞዴት ምንም ማድረግ አትችልም። ተስፋ ትቆርጣለህ፣ ፈጣሪን ታማርራለህ። በኋላ የማትችል ውስጥ አትግባ። እየመሰረትከ ያለው ሀገር መገንቢያ ጡብ ነው። እየመሰረትከ ባለው ትዳር ውስጥ የሚወጡት ልጆች ነገ ሃይማኖት መሪ፣ የሀገር መሪ፣ የተቋማት መሪ መሆን የሚችሉ የሚሆኑ ናቸው። አመፀኛዋም ከሆነች ጋር እንደ ነገሩ በተመሰረተው ትዳር ውስጥም እነዚያ ልጆች እኮ ተወልደው ዶክተርና ኢንጂነር ሊሆኑ ይችላሉ። ሀገር መሪ፣ የሃይማኖት መሪም ሊሆኑ ይችላሉ። ግን ሰው ሳይሆኑ ያሳደግካቸው እነዛ ልጆች ሰው መሆንን ሳያውቁ፣ ሰውነትን ሳያስቀድሙ ማስትሬትና ዶክትሬትን አስቀድመው፣ ሊቅና ሊቃውንትነትን አስቀድመው፣ ሰውንም እግዚአብሔርም ፈጣሪንም የሚያሳዝኑ የሚበድሉ ነው የሚሆኑት። ነገረኛ ወንድም አለ ትዳር ነው የምትመሰርተው ወይስ ግብረሰናይ ድርጅት ብዙውን ጊዜ ግብረሰናይ ድርጅት የሚመሰርቱ ሰዎች ወንዶችን አስተውላቸው እስቲ ምን አይነት ጸባይ አላቸው እሱ ለሌላ ቪዲዮ እንደውም አሁን አላነሳው ግን ታዘብ መርምር ግብረሰናይ ድርጅት የሚመሰረተው በእነማን ነው እነማን ናቸው ሮጠው ግብረሰናይ ድርጅት ለመስራት የግብረሰናይ ስራ ለመስራት የሚቸኩሉ ሰዎች ግብረሰናይ የሚያስፈልጋቸው እነማን ናቸው ግብረሰናይ እንዲያስፈልጋቸው ያስገደዳቸውን ኢንቫይሮንመንት የፈጠረው ማን ነው? ያንን ኢንቫይሮንመንት ማስወገድ አይቻልም ነበር ወይ? እነዚህና ሌሎች ነገሮችን እንዳው ከቻልክ ቁጭ ብላ እስቲ አስበው። ከቻልክ ግን ሌላ ጊዜ ቪዲዮ ሰራበታለሁ። አሁን ግን ማንሳት የፈለጉት ነገር የምታገባትን ሴት፣ የምትጋባውን ቤተሰብ የምታጠናው ነገ የምትመሰርተው ትዳር ሀገር ገንቢ ጡብ ስለሆነ ነው። የሀገር መገንቢያ ጡቡ ስለሆነ ነው ከዛ ልጆች የሚፈሩበት የሚወጡበት ስለሆነ ነው እነዛ ልጆች ደግሞ ሰው ሆነው መጀመሪያ ሰውነት ቀድሞላቸው የሃይማኖት መሪ የሀገር መሪ ሰው አካሚ ሰው የሚያክሙ የሚሆኑ ናቸው አለበለዚያ ግን ቤተሰቧን አጥንቸዋለው? ቤተሰቧን ታዝቢዋለው በእርግጥ ነገር ግን ልጅቷ በጣም ጥሩ ልጅ ነች በጣም አሪፍ ልጅ ነች እንዴት አይነት መንፈሳዊ ሰው መሰለች ግን ምኑ ግን ያው አባቷ ገፍቷታል፣ ወዳ አይደለም እናቷ ብድላታለች። እና ይሄን ጸፋ የምታሳየው ወደኋላ ውስጧ እኮ በቃ ውስጧ እኮ እንዴት አይነት እንዴት አይነት ልጅ መሰለች። ውስጧ ግን በቃ አባቷ ገፍቷታል፣ እናቷ ብድላታለች ዜን ወት ስለዚህ እነሱ የበደሏትን እናቷ የበደለቻትን አባቷ የገፋትን አንተ ልትክሳት ነው። አንተ ልትክሳት ትከሰክሳለች። ወንድም አለም ትከሰክሳለች። ላይክ ትላንትና ሄኖክ ይሄ ነበር ወይ እስኪባል ድረስ የማትችለው ውስጥ አትግባ አይመለከትህም ነው በቃ እዛው በጸበልሽ ነው አባ እዛው በጸበላችሁ እዛው እኔ አልችልም ለሌላ ሰው ዳሯት አይመለከትም አመፀኛ ሆና ከመጣች ወይም ደግሞ ቀድሜ እንደነገርኩም ሂያጅ ከነበረች ከማንም ስትሄድ ከነበረ ሳታቆኩን ወድ አይደለም በቃ አንድ ጓደኛ ነበራት እሱ ወደዚህ ያረጋት ያኛው ወደዛ ወሰዳትና ይሄኛ ወደዚህ መልሰዋት ያኛው ወደዛ ሲያመጣት በዚህ ከዚህኛው ጋር ወድቃ እዚህኛው ጋር እንደዚህ ተሰናክላ ዜና አንተ ምንድነህ አንተ የወደቁትን አንስነህ አንሺነህ ዋርዩ ራስህን ጠብቅ፣ አትንዘላዘል፣ ስሜትህን ጠብቀው፣ ስሜትህ ላይ ሰልጥን። ከዛ በኋላ ካንተ ተፈጥሮ ጋር ካንተ ፍላጎት ጋር ካንተ ዓላማ ጋር የምትገናዘብ ያንን ዓላማህን የምታግስ ሴት ነገ የልጆችህ እናት ብትሆን ልጆችህን የማታሳቀቃቸው እሷን ተዋት። አንተ የማታሳቀቃቸው አጉል እናት አምጥተባቸው እንዳይጠሏት፣ እናታቸው እንዳይወዳት አመሏ ግራ ሆኖባቸው እንደዛ እንዳይሆን አድርገህ መርጠህ ማግባት አለብህ። ነገርኩ እንደዚህ። መረራ አድርጎ የሚነግረው የለም። ሁሉም በአፍጢም የተደፋበት ትዳር ውስጥ አንተም ተከትለ እንድትገባ ሰው ዛት ብቻውን እንዳያላ እንዳያላዝን ብቻውን እንዳይነፋረቅ አብረ ተቃቅፋችሁ እንድትነፋረቁ እንደዛ ነው የሚያደርግ። ገጥሞኛል ብዙ ሰዎች ንቄኔ የተወኳቸው እነሱ እንደዛ እንደዛ እንደሆንላቸው ይፈልጉ ነበር። ምናልባት ለእንደዚያ ላልቃሻላት ለነፍራቃነት አልተጠራው። የትም የትም ማጥ ውስጥ ብገባ መውጣት የምችል ሰው ነኝ። ቁጭ ብያል። አላዝንም። አንተም እንደዚህ አይነት ሜንታሊቲ እንዲኖር እፈልጋለሁ። ሲጀመር ሲጀመር እንደዚህ አይነት ማጥ ውስጥ መግባት የለብህም። ከገባህም ደግሞ መውጫህ ማስተካከል አለብህ። መውጫህ ማስተካከል አለብህ። ወንድም ዓለም፣ ለአንድና ለመጨረሻ ጊዜ እጠይቅሃለሁ፣ የምትመሠርተው ትዳር ነው? ሀገር የምትገነባበት ትዳር ነው ጠንካራ ፈሪያ እግዚአብሔር ያላቸው ማስትሬትና ዶክትሬት ለመያዝ ሊቅና ሊቃውንት ለመባል የቸኮሉ ልጆችን ወይስ ሰውነትን ያስቀደሙ ሰው በመባል የማያፍሩ በሰውነታቸው ሰው አድርጎ የፈጠራቸውን አባታቸውን የሚያስከብሩ የሚያከብሩ ልጆችን ልታፈራበት ወይንስ ወይንስ የትም ከማንም የማንም ሳይሆኑ እግራቸውን ሲያነሱ ሲወድቁ ሲነሱ የነበሩ ሴቶችን ወይም ደግሞ አባቷ ገፍቷት ነው እናቷ በድላት ነው ተብለው አመፀኛ አመለቢስ የሆኑ ሴቶችን፣ አላማህን የማታገዝ ቃል ለቃል የማትገዛ ፈቃድን የማትፈጽም ሴቶችን የምትሰበስብበት የምታነሳበት የግብረ ሰናይ ድርጅት አስብበት እንጂ አይደለም የምትመሰርተው። ይሄ ወንድም ምክር ነው። ከፍጹም መውደድ ነው የምመክርህ። የሴት ጥላቻ ነው እንደዚህ የሚያስመክረው እንዳትል፣ ሁለት የምወዳቸው ሴቶች ልጆች አሉኝ፣ ምርጥ ልጆች። ወንድም ልጅ አለኝ፣ አንተንም እወድሃለሁ። ይሄ በወንድምነት የምትመከረው ምክር ነው። ጀግና፣ ጀግና፣ በርታልኝ። ወንድም አለ።